እንግዲህ ቤተ ክርስቲያናችን ይህን ታላቁን ጾም ከተቀበለችበት ጊዜ ጀምሮ ያሉትን ሳምንታት የየራሳቸው ስያሜያት ሰጥታ ትገለገልባቸዋለች። ይህኛውም ሳምንት ልክ እንዳለፉት እንደ ሌሎቹ ሳምንታት የራሱ የሆነ ስያሜ ያለው ስያሜው ኒቆዲሞስ ይባላል ያው ምክንያቱም በዚህ ሳምንት ይህ ኒቆዲሞስ የሚባለው አንድ ከፈሪሳውያን ወገን የሆነ ሰው ያደረገው ከጌታ ጋር የነበረው ግንኙነት ወይም ቃለ ምልልስ የሚታሰብበት ሳምንት ነው። ምን ማለት ነው? ሌላ ጊዜ አይታሰብም ማለት አይደለም፣ ወይም አይነገርም ማለት አይደለም። ወይም በዚህ ሳምንት ከኒቆዲሞስ ንግግር ውጪ ያሉ ምስጋናዎች ወይም ወንጌላት መጻሕፍት አይነበቡ ማለት አይደለም። ግን በተለየ መልኩ በደብረ ዘይት ስለ ኢየሱስ ክርስቶስ መምጣት እንደሚታሰበው ሁሉ በዚህም ሳምንት ኒቆዲሞስ ስለ ኒቆዲሞስ በወንጌል የተነገረው ነገር ሰፋ ባለ መንገድ የሚነገርበት ሳምንት በመሆኑ ኒቆዲሞስ ተብሎ ተሰይመዋል ማለት ነው። ኒቆዲሞስ ስናየው በተለይ እንደ ዮሐንስ ወንጌል ምዕራፍ ሶስት ማለት ነው። ይሄ የኒቆዲሞስ ህይወት እንደ መጽሐፉ ሐሳብ ሶስት ነው። ወይም ኒቆዲሞስን ከሶስት ከፍለን ልናየው እንችላለን። ይሄ የመጀመሪያው ኒቆዲሞስ ወይም የኒቆዲሞስ የመጀመሪያው ህይወት ማለት ነው፣ ሁለተኛው ይሄ መካከለኛው ኒቆዲሞስ ወይም ደግሞ ይሄ መጨረሻው የፍጹሙ ኒቆዲሞስ ብለን ልንወስድ እንችላለን። ምን ማለት ነው? በዚህ በዮሐንስ ወንጌል ምዕራፍ 3 ላይ ያለው የመጀመሪያውን ኒቆዲሞስ ስናይ ማለት ነው ወሃሉ አሃዱ ብእሲ እምፈሪሳውያን ዘስሙ ኒቆዲሞስ መልአኮሙ ለአይሁድ ይሄ የኒቆዲሞስ መለያው ነው ከፈሪሳውያን ወገን የሆነ የአይሁድ አለቃ ስሙ ኒቆዲሞስ የሚባል አንድ ሰው ነበር ይላል መጀመሪያ ይሄ ከአይሁድ ክፍሎች መካከል የየትኛው ወገን እንደሆነ ይገልጣል ማለት ነው። ፈሪሳዊ ከፈሪሳውያን ወገን ነው የነበረው። ይሄ ስርዓተ ኦሪቱን በተጠናቀቆ የሚፈጽሙ ትልቅ ተጠናቀቁ ያደርጉ የነበሩ በተለይ በአብዛኛው በውስጥ የሌላቸውን ጭምር ለጼደቁ ለአይነሰብ ለሰው ይምሰል ወይም ለአይነሰብ ያደርጉ የነበሩ ክፍሎች ከነሱ ወገን ነው የነበረው ኒቆዲሞስ። ሲቀጥል ደግሞ መልአኮሙ ለአይሁድ የአይሁድ አለቃ ነበር። በሶስት ነገር አለቃቸው ነው ለአይሁድ። መጀመሪያ የእውቀት አለቃቸው ነበር። የሀብትም አለቃቸው ነበር የሹመትም አለቃቸው ነበር ኒቆዲሞስ ማለት ነው ይሄ የመጀመሪያው ኒቆዲሞስ ነው ይሄ የመጀመሪያው ኒቆዲሞስ ጉዞ ሲያደርግ ወውእቱ መጽአ ሀቤሁ ቀዲሙ ሌሊተ ነው ይሄ ኒቆዲሞስ መጀመሪያ ሲመጣ የአይሁድ አለቃ የነበረው በእውቀትም በትምህርትም ማለት በሹመትም በሀብትም የአይሁድ አለቃ የነበረው ኒቆዲሞስ ከፈሪሳውያን ወገን የሆነው ኒቆዲሞስ መጀመሪያ ወደ ጌታ ሲመጣ በሌሊት መጣ ነው። በሌሊት መጣ። በሌሊት ከመጣ በኋላ ሀሳቡን ይናገራል ይጀምራል ማለት ነው። ይሄ መንፈሳዊ የሚባለውን ሕይወት በንግግር ይጀምራል። ረቢ ነአምር ከመ እምኀበ እግዚአብሔር ከመ ትኩን መምህረ ይላል። ይሄ መምህር ሆይ መምህር ሆነ ከእግዚአብሔር ዘንድ እንደመጣህ እናውቃለን ይላል ለዚህም ምክንያት ያቀርባል ምክንያቱ ምንድን ነው እስመ አልቦ ዘይክል ዘይገብር ዘንተ ነው ዘ አንተ ትገብር አንተ የምታደርገውን ስራ ዘእንበለ እግዚአብሔር ምስሌሁ እግዚአብሔር ከእሱ ጋር ካልሆነለት ሰው በቀር የሚሰራው የለም ብሎ ምክንያቱን ያቀርባል መጀመሪያ ያ አለቃ ነው የሚመጣው በሌሊት ነው የሚመጣው በሌሊት ነው በሌሊት ከመጣ በኋላ ደግሞ የራሱን ሀሳብ ያቀርባል። ምንድ ነው የሚለው? ከመምህር በእግዚአብሔር አንተ ነው አንተ ከእግዚአብሔር ዘንድ የተላክ እንደሆን ወይም መምህር ሆነ ከእግዚአብሔር የተላክ እንደሆን እናውቃለን ይላል። ለዚህ ምክንያቱን ሀሳቡን ያቀርባል። ከሀሳቦቹ መካከል የተአምራቱን ማድረጉን ይሄ ስጋዊ የሚባለውን ከዚህ በፊት እነመጻጉ ሲፈወሱ፣ ውርን ሲያበራ፣ ለምጻም ሲያነጻ ሙታን ሲነሱ በትግል በአይነ ስጋ ያያቸውን ነገሮች ያነሳና እንደዚህን ነገር ማድረግ የሚቻለው አለ እግዚአብሔር ከሱ ጋር የሆነ ሰው ነው። እግዚአብሔር ከሱ ጋር የሆነ ሰው ነው ይለዋን ማለት ነው እያለ ያለው እግዚአብሔር እና አይደለም የኒቆዲሞስ ሀሳብ፣ አንተ እግዚአብሔር እንደሆንክ አውቃለሁ ሳይሆን ከእግዚአብሔር የተላክ እንደሆን እናውቃለን ነው። ይሄ ገጽ ንባቡ በቀጥታ ችግር ባይኖርበትም እንደ ኒቆዲሞስ ልብ አረዳድ ግን ተገቢ ያልሆነ ነገር ነበር ማለት ነው። ይሄ ሊቁ ቅዱስ ሳዊሮስ ይተረጉማል። ምንድን ነው የሚለው? ኒቆዲሞስ አለ የበልቡ ከመኢየሱስ አሀዱም ነቢያት ውእቱ አለ ይሄ ከእግዚአብሔር ዘንድ የተላከ መምህር ሆነ የተላክ እንደሆን እናውቃለን ያለውን ይሄ ኒቆዲሞስ ክርስቶስን ያሰበው ከነቢያት እንዳንዱ አድርጎ ነው። ለዚህም አለ በእንተዝህ መጻ ሌሊተ አለ። በሌሊትም የመጣበት አንዱ ትልቁ ምክንያት ይሄ ነው፣ እግዚአብሔር መሆኑን አለማመኑና ከነቢያት አንዱ እንደሆነ አድርጎ ማሰቡ። አንዱ እንደሆነ አድርጎ ማሰቡ ምን ይከለክለዋል? ምን ይከለክለዋል ካልን ከመይርከቡ ምክንያት ይላል። አይሁድ የእሱ ወገኖች የሆኑት በኒቆዲሞስ ላይ ምክንያት እንዳያገኙ ነው አለ። ምን አይነት ምክንያት ስንል የመጀመሪያውን ሀሳቡን ማየት ነው፣ ወይም የኒቆዲሞስን መጀመሪያ የነበረበትን፣ እንዴት እንዴት ያለ ነው ኒቆዲሞስ? መልአኮሙ ለአይሁድ ነው፣ የአይሁድ አለቃ ነው፣ የእውቀት አለቃቸው ነው። የሄደው እውቀት ሊጠይቅ ነው የሄደው እውቀት ሊጠይቅ ነው። እነሱን የሚመራ ነው። ይሄ ህገ ኦሪትን ያውቃል ተብሎ የሚገመት ሰው ያውቃል ብቻ ሳይሆን ያስተምራል ተብሎ የሚገመት ሰው ነው። አንዱ ይሄ ፍጹም ያልሆነ ትህትና በኒቆዲሞስ ውስጥ እንደነበር ያሳያል። አያውቅም፣ ያልተረዳ ነው የሚቀረዋለ ህገ ኦሪትን፣ ስርዓተ ኦሪትን ያልተረዳዋለ ማለት ነው ከሚለው ለመዳን ጭምር ሌሊት የሚባለው ተላብሶት ሂደዋል ማለት ነው። ሌላኛው አይሁድ በጊዜ የወሰኑት ውሳኔ ነበር እና ያን ከራሱ ከቤተሰቡ ከሹመቱ ከሀብቱ ደህንነት አንጻር እሱ ጋር በቀን መታየቱን አልወደደውም ነበር ማለት ነው። ሌሊት እየሄደበት አንዱ ቁም ነገሩ ይሄ ነው እንደ ቤተክርስቲያኒቱ ሀሳብ ማለት ነው። ይሄ የመጀመሪያው የምንለው ኒቆዲሞስ ይሄ ነው ማለት ነው። ፍቅር አለው በውስጡ፣ ቅንነት አለው በውስጡ ለዚያም ሌሊት በመሄድ በመመላለስ በመጠየቅ ባለማቋረጥ እሱን ያሳያል። ሕገ ኦሪትን ያወቀ የተረዳ ወይም ምህምር የተባለ በጊዜው ይህ ቀረሽ የማይባል ቢሆንም እንኳ ግን ከእሱ የተሻለ ጥሩ የሚናገር ከክርስቶስ የሚወጡትን ቃላት ካየ በኋላ እሱን ለመጠየቅ የሄደ የሄደ ወገኖቹ አይሁድ ፈጽመው ክርስቶስን ቢጠሉትም እንኳ ቢጠሉትም እንኳ ግን እውነት የሚባለውን ነገር በብዙ ያልገፋ ነው ኒቆዲሞስ ማለት ነው። ከሰው በአብዛኛው የሚጠበቀው እንዲህ ነው ማለት ነው። በአብዛኛው ብዙ ህዝብ ተሰብስቦ አንድ ሆኖ አዋቂው፣ ሀብታሙ፣ የሚናገረው ያለው የሌለው አንድ ሆኖ ምናልባት እውነትን መግፋት የሚችልበት አጋጣሚ ሊፈጠር ይችላል። እንደ ኒቆዲሞስ ሆኖ መገኘት ማለት ነው። ኒቆዲሞስ ከወገኖቹ ከአይሁር ተለይቶ ሌሊት ቢሄድም እንኳ እውነትን ፈላጊ ነበር። የሚናገረው ነገር ትክክል እንደነበር ይረዳ ነበር። እግዚአብሔር በየጊዜው ስራውን ግብሩን ይሰራል። የሰው ድርሻው ያን እውነቱን መቀበል ነው። የሰው ድርሻ እውነቱን መቀበል ነው እና በዚህ በመጀመሪያው የኒቆዲሞስ ህይወት ወይም ይሄ የመጀመሪያው በምንለው ኒቆዲሞስ ውስጥ የምናየው ነገር ምንድን ነው አንድ የቅንነትን? ማየት ምንም በጊዜው ሰው ባይጎርልበትም እንኳ ባይጎርልበትም እንኳ እውነት እየተነገረ እውነት ሲገለጥ ያለ መቀበል ያደረገው ለመጠየቅ ለመረዳት። ይሄ በግምት ብቻ የቀረ አይደለም። ኒቆዲሞስ ያደረገው ጥረት አንድ የሚወሰድ ነው። ሌላ ይሄ በእምነቱ ኒቆዲሞስ አለማደጉን አይተናል። ምክንያቱም መጥቶ ያለው እግዚአብሔርን ከእግዚአብሔር የተላክ እንደሆንክ እናውቃለን የሚል ሀሳብ ነው የሰጠውና እና ይሄ መንፈሳዊ የሚባለው ሕይወት እንደ ወዲያው ጅምር ብሎ ወዲያው የማይጨረስ ተጀምሮም ደግሞ የማይቀር የማይቀር እንደሆነ በኒቆዲሞስ በመጀመሪያው የኒቆዲሞስ ሕይወት ወይም መጀመሪያ እንደመጣ በነበረው ኒቆዲሞስ ሕይወት ውስጥ ይህንን እናያለን እንረዳለን ማለት ነው። እሺ። ጥሩ እሺ። አሁን ምናልባት ከዚህ አስቀድሞ ይሄ ኒቆዲሞስ ፍጹም የሆነበትን መንገድ ብናየውእና በዚህኛው ብንጠይቀው ይሻላል ብዬ አስባለሁ። ከዚህ አስቀድሞ ይሄ ኒቆዲሞስ ወደ መካከለኛ ነገር ነው የሚመጣው፣ ወደ መካከለኛ ነገር ይመጣል። አንተ ከእግዚአብሔር የመጣህ ነህ የሚለውን ሀሳብ ሲነግረው ክርስቶስ ደግሞ ሲመልስ እግዚአብሔር እንደሆነ ለማስረዳት ነው እና ምንድን ነው የሚለው ዘይተወልደ ዳግመ እየርአ ለመንግስት እግዚአብሔር ነው የሚለው። ይሄ ሁለተኛ ያልተወለደ በቀጥታ ማለት ነው። ሁለተኛ ያልተወለደ መንግስተ ሰማያትን አያያትም። እንደዚህ ይለዋል ኒቆዲሞስን ማለት ነው። ሀሳቡ ምንድን ነው? መተርጉማን እንደተረጎሙት ማለት ነው። እምጥምቀት ዘይተወልደ ከጥምቀት ያልተወለደ ፈጽሞ ሊረዳኝ አይችልም ወይም ሊያውቀኝ አይችልም፣ የሚል ትርጓሜ ሰጥተውታል። ቃል በቃል ማለት ነው ከእግዚአብሔር ዘንድ የተላክነ የሚለውን እኔ እግዚአብሔር እንደሆንኩ የሚረዳኝ ሁለተኛ የተወለደ ነው የሚል መልስ ነው የሰጠው ማለት ነው። የሚል መልስ ነው የሰጠው፣ ይሄ እድገት ላይ ያለው ኒቆዲሞስ ማለት ነው። እድገት ላይ ያለው ኒቆዲሞስ ይህምን ሲተረጉሙ ምናሉ፣ ጥምቀት ዘይተወልደ ከጥምቀት ያልተወለደ እኔ እግዚአብሔር መሆኔን አይረዳም ወይም ደግሞ ፈጽሞ ሊያውቅ አይቻለውም የሚል መልስ እንደሰጠው ይናገራሉ ማለት ነው። አሁንም ኒቆዲሞስ ይጠይቃል። እፎ ይክል ሰብእ ዳግመ ተወልዶ፣ ሁለተኛ መወለድ ለሰው እንዴት ይቻላል? ለሰው እያደገ እየመጣ ነው፣ እየጠየቀ ነው። መጀመሪያ ብሎ የነበረው ከእግዚአብሔር የተላከ መምህር እንደሆነ ማመን ነው። ግን መምህሩ ሲነግረው ዝም ብሎ አይደለም የተቀበለው፣ ይጠይቃል። እንዴት ይቻላል ሰው ከሸመገለ በኋላ ወደ እናቱ ተመልሶ ገብቶ ሕፃን ሆኖ ሊወለድ ይችላል እንዴ ብሎ ነው የሚጠይቀው። ሊቁ ቅዱስ ዮሐንስ አፈወርቅ ይተረጉመዋል ይህን እና፣ ምን ይላል? አንድ ኒቆዲሞስን ያደንቃል፣ በሌላ በኩል ደግሞ ይነቅፋል። ሲያደንቀው ኒቆዲሞስን አይሁድሰ ሶበ ሰምኦ ዘንተ ተዋስኦ አይሁድ ይህንን ምልልስ ሰምተው ቢሆን አለ እምሃደግዎ ወእምሆሮ እንዛ ያነክሩ የተቀጻጸሁር ስበራሳቸው ትተው ትሄዱ ነበር። በወንጌል የታየው ነው። በዚሁ በዮሐንስ ወንጌል ምዕራፍ ስድስት ላይ ያው በረከተ ስትምስቱን ያበረክትና ይሰጣቸዋል። አንደኛው ቀን ላይ ይጠግባሉ። በሁለተኛው ቀንም እሱን ፈልገው ይመጣሉ። ከመጡ በኋላ ህብስቱ የእሱን ስጋ መብላት ወይም መቀበል ደሙንም መጠጣት እንደሆነ ሲያስረዳ ሲነግራቸው እንኳን ለማድረግ ለመስማት ጭምር የሚቀፍ እንደሆነ አድርገው ትተው ይሄዱ ነበር። ኒቆዲሞስ ከዚህ የተለየ ነው፣ ነው የሚለው ሲያደንቀው፣ በዚህ ጥያቄው ማለት ነው። ኒቆዲሞስ እሰ ኒቆዲሞስ ግን ዘበፍቅር ነበረ ዘበ ፍቅር አለ በለቦ ለማስተዋል ለመጠየቅ ለመረዳት እንደው ተደንቆበት እንዴት ሰው ሁለተኛ ይወለዳል? እንዴት እንዲህ ይለኛል? ብሎ አልሄደም። ይጠይቃል ማለት ነው፣ ይጠይቃል። በዚህ ሊቆ ያደንቀዋል። ሌላኛውን ችግር ግን ሲያስረዳ ለምንድነው ኒቆዲሞስ እንዲህ የጠየቀው ሲል የተነሳበት መሰረቱ ራሱን ያላረበ መሰረት ስለሆነ ነው። የመጀመሪያ መነሻው ምንድነው የተነሳበት ከነቢያት እንዳንዱ እንደሆነ እንጂ እግዚአብሔር ነቢያት እንደሆነ አምኖ አለመምጣቱ እንዲህ ብሎ ለመጠየቅ ምክንያት ሆነው ማለት ነው። ምክንያት ሆነው። መንፈሳዊ ሀሳብን ወይም መንፈሳዊ ነገርን ለመረዳት ሰው የመጀመሪያ መሰረቱን ሊያስተካክልና ራሱን ሊያርም እንደሚገባው ሊቁ ይመክራል ማለት ነው። ወበእንተዝ አለ ይደል ወለ ሰብእ ይገስጽ ርዕሶ ቅድመ። ስለዚህ ሰው እንደ ኒቆዲሞስ ያለ ነገር እንዳይቀድመው እንዳይገጥመው አስቀድሞ ራሱን ይፈትሽ ይመርምር፣ ራሱን ያርም ራሱን ያርም ወንዝ ይባ። ከዚህ በኋላ ወደ መንፈሳዊ እውቀት መንፈሳዊ ሕይወትን ወደ መረዳት ይግባ። ግን ሲገባ ይላል ቸኩሏ ይግባ ወይስማ ቃለ መምህራን ወያን ጎርጉር ከእግዚአብሔር የተላከለት መምህር ካለ ወይም መምህር የሆነው ካለ እሱን ይስማ፣ ይቀበል፣ ይረዳ ግን ደግሞ በዚያ የሚያዝን አይሆን እንዴት ካለ ነው ይሄ ሰውዬ መጀመሪያ ራሱን አርሞ የመጣ ይሄ ተገቢ በሆነው መንገድ የመጣ ሲሆን እንደ ኒቆዲሞስ ያለ ጥያቄ የማይጠይቅ ይሆናል ማለት ነው። እግዚአብሔር መሆኑን ቢያውቅ ይረዳ ቢያምን ኖሮ ሁለተኛ ሰው ይወለዳል ሲለው አይጨንቀውም ነበር ኒቆዲሞስ ማለት ነው። ጠይቆ ወይም ሰምቶ ትቶ ባለመሄዱ የተደነቀ ቢሆንም እንኳ ፈጥኖ ቸኩሎ ገብቶ እና ባለመረዳት ገብቶ መጠየቁን ደግሞ ተገቢ እንዳልሆነ እኛ እንድንማርበት ሊቁ ቅዱስ ዮሐንስ አፈወርቅ ይህንን ወንጌል ሲተረጉም አስረድቶበታል ማለት ነው። በጥቅሉ የኒቆዲሞስ ይሄ ሁለተኛ የምንለው ወይም ይሄ እድገት ላይ እያለ የመጣበት ወደዚያኛው ሀሳብ ለመሄድ ማለት ነው። እዚህ ላይ ይደርሳል ማለት ነው። አሁን ምንድነው በቀጥታ ለኒቆዲሞስ የቸገረ ሁለተኛ መወለድ የሚለው ሀሳብ ብቻ ነው ማለት ነው። እና ያወርድለታል፣ ክርስቶስ ያወርድለታል። ምን ይለዋል? መጀመሪያ ዘይተወልደ ዳግመ ነበር በቀጥታ የሚለው ሁለተኛ ሲያወርድለት ዘይተወልደ ይልና እማይ ወእመንፈስ ቅዱስ ይለዋል ማለት ነው። ማይወ መንፈስ ቅዱስ በቀጥታ ይሄ በነመጻጉ መፈወስ ያልተቸገረው ስጋዊ አይንም አይቶ ጀማሪ የሚባል ክርስቲያን ማየት የሚፈልገው ይሄ ፊት ለፊት የሚደረገው ነገር ነው። ተአምሮን እዚህ በኩል ጸበል አለ፣ እዚህ እንደዚህ ፈነዳ፣ እዚህ እንደዚህ ተገኘ አባገሌ እዚህ ያሉ የሚለውን ነው መረዳት የሚፈልገው። የሰውን የሰው መሰብሰብ ወይም ወይ መደበት በትግሉ በአይነ ስጋው የሚያየውን በእዝነ ስጋው የሚሰማውን ነገር ነው። የመጀመሪያ መጀመሪያ የሚባለው ህይወት ማለት ነው። ኒቆዲሞስ እዚያ ላይ ተጠምዶ ስለነበር ሁለተኛ መወለድ ስለሚለው ወደ ሰማይ ሲያወጣው ኒቆዲሞስ ተቸገረ ማለት ነው አሁን ከውሃና ከመንፈስ ይለዋል ማለት ነው። ይህንን አባቶቻችን ፍኖት ማዕከላዊት ይሉታል። መካከለኛ መንገድ ማለት ነው። መካከለኛ የመጀመሪያውን መቀበል ባይቻለው አሉ ሜጦ ኀበ ፍኖት ዳግማዊት ማዕከላዊት ወደ ሁለተኛ መንገድ መለሰው። ምን ማለት ነው ሲባል፣ አሁን ውሃ የሚታይ ነው። ማይሳ አምሳለ ነው እንደ መስሪያው ምናልባት አሁን እንደ ስራው አለ መወለድ ነው። ሰሪው ይሄ መንፈስ ቅዱስ ይሆናል። የሚሰራበት ግን ግልጥ ሆኖ የሚታይበት የእቃው መስሪያ ሆኖ የቀረበው ውሃው ነው። ከዚያ ነፋስን ያመጣለታል። ነፋስ ድምፁን ትሰማለህ ይለዋል። የሚሄድበትን የሚወጣበትን ደግሞ አታውቅም። አሁን ማስረዳት ነው። ማይከላይፍ ነው፣ የድምፁን መስማት፣ ውሃን ማየት በስጋው ዓይን እንደማየት ነው። የሚሄድበትን የሚወጣበትን አለማወቅ እና ከመንፈስ ቅዱስ መወለድ የሚለው ደግሞ መንፈሳዊ የሚባለው ነው ማለት ነው። ስለዚህ ፍኖት ማዕከላዊ ወደ መካከለኛው መንገድ ያመጣዋል ማለት ነው። አሁን ኒቆዲሞስ እያደገ እያደገ እየተረዳ ይመጣል ማለት ነው። እና አሁንም ኒቆዲሞስ ደግሞ ይጠይቃል። አብዛኛው አብዛኛው ሰው አሁን በተለይ እንደ ጊዜያችን እንደ ዓለማችን ሲታይ ይሄ የብዙ ሰው ጥያቄ እንደ መካከለኛው የኒቆዲሞስ ሕይወት ነው። የብዙ ሰው ማለት ነው። ጠይቋል፣ ተመልሶለታል። ምን ነበር መጀመሪያ ያለው? ከእግዚአብሔር ዘንድ የመጣ እንጂ እግዚአብሔር እንዳልሆነ ነበር የነገረው። እሱ እግዚአብሔር እንደሆነ ነው የነገረው እና በቀጥታ መልሶለታል። ሲመልስለትም ግን ይጠይቃል ኒቆዲሞስ። ይጠይቃል ኒቆዲሞስ በወንጌል አለ እዚህ በዚሁ በማቴዎስ 21 የሱ ወገኖች የኒቆዲሞስ ወገኖች ተሰብስበው መጥተው ይጠይቁታል። የገበያውን ይፈታል፣ ያው ቤተ እንደሱን ያጸዳል። ይመጡና በምን ተመኑ ትገብር ዘንተ ይሉታል። ይህንን አንተ በማን ስልጣን ነው ያደረከው ብለው ይጠይቁታል። በማን ስልጣን ገበያውን ፈታ፣ በማን ስልጣን ገባ በተንክ ይሉታል። እሱ ይመልስና ቀጥታ የዚህን መልስ ነው የሚሰጣቸው፣ ጥምቀቱ ለዮሐንስ ማይቴ ይእቲ የዮሐንስ ትምህርት ከየት ነው? ከሰማይ ነው? ከምድር ነው? ከሰው ነው? ከእግዚአብሔር ዘንድ ነው ብሎ ይጠይቃል። መልስ ነው ይሄ፣ በቀጥታ ማለት ነው፣ መልስ ነው። አሁን በማን ስልጣን ነው ይህን ያደረግከው ሲሉ የዮሐንስን ትምህርት ይጠይቃል። ዮሐንስ ትምህርት ከሰማይ ነው ከተባለ ዮሐንስ ስለ ጌታ መስክሯል ማለት ነው። ስለዚህ በማን ስልጣን ያን እንዳደረገ በቀላሉ ይረዳሉ፣ ከዮሐንስ ትምህርት ማለት ነው። መልሱ ጥያቄ ጭምር እንዲፈጥሩ ያደርግ ነበር። ለነሱ ለነሱ ወገኖችም ኒቆዲሞስም የገጠመው ያ ነው። በዚህ ዘመንም ያው በተለይ በዚህ በክርስትና ሕይወት ያለ ሰው እግዚአብሔርን ጥያቄ ይጠይቃል፣ ቤተ ክርስቲያንን ጥያቄ ይጠይቃል፣ መምህራንን ጥያቄ ይጠይቃል። ከጠየቀ በኋላ መልሱ ከተመለሰ ዘግይቶ ቆይቶ ሊሆን ይችላል፣ ወዲያው ሊሆን ይችላል። መልሱ የተመለሰው ችግሩ ምንድነው? ሰው የጠየቀውን እግዚአብሔርንም ጠይቆ እንዲመለስለት የሚፈልገው እግዚአብሔር በወደደው መንገድ እንዲመልስለት ሳይሆን ሰውዬው በወደደው መንገድ እንዲመለስለት ነው የሚፈልገው ማለት ነው። ከዚህ አንጻር ጥያቄው ያልተመለሰ ሁሉ ይመስለዋል፣ ተስፋ እስከመቁረጥ ይደርሳል። የኒቆዲሞስ የመካከለኛ የሚባለው ጠባይ ወይም መካከለኛ የሚባለው ህይወት ማለት ነው። ሰው ከኒቆዲሞስ መውሰድ ካለበት በዚህ ሳምንት ይህንን መውሰድ እንደ ኒቆዲሞስ ወዲያው እንደጠየቀው ጥያቄው ተመልሶለት ሊሆን ይችላል። እግዚአብሔር መጽሐፍት፣ መምህራን፣ ቤተ ክርስቲያን የሰውን ጥያቄ ሲመልሱ ለሰው በሚመቸው መንገድ አይደለም። ለሰውየው በተወደደለት መንገድ እንዲመለስለት በተገባው መንገድ፣ በሚፈለገው መንገድ ነው መጽሐፍት የሚመልሱት። እና ለኒቆዲሞስም ኒቆዲሞስ በፈለገውና በወደደው መንገድ ባይሆንም ጥያቄው በአግባቡ ተመለሰለት። ከዚህ በኋላ ኒቆዲሞስ ያው ያድጋል፣ ወደ ፍጹምነቱ ይሄዳል። እግዚአብሔርም ይጠይቀዋል። የመላእኩ ሙላይሁድ በእውቀት በተለያዩ ነገሮች የአይሁድ አለቃ ስለነበር የእነሱ አለቃ ሆነ፣ እንዴት እስካሁን ይህንን አታውቅም? የሚልና በፈጽሞ ያሳድገዋል። ወይም ወደ ሶስተኛው ክፍል ወደማ ፍጹምነት ወደሚባለው ይመጣል። በትክክል በክርስቶስ ያምናል ማለት ነው። አለቅነቱ እንዳለ ህገ ኦሪቱን ማወቁ እንዳለ ሀብቱ እንዳለ ነው። ኒቆዲሞስ በክርስቶስ ያመነው ማለት ነው። ምንድን ነው? ከዚህ አስቀድሞ ምሁረ ኦሪት እንደመሆኑ በኦሪት እነ ሕዝቅኤል እነ ሚክያስ፣ እነ ዘካርያስ ስለዚህ ስለ ሁለተኛ ስለመወለድ ስለሚለው በስፋት ተናግረዋል። እሱን እያወቀ ክርስቶስ የሚነግረው ነገር ለኒቆዲሞስ እንግዳ ሆኖበት ነበር። ስለዚህ ይተቸዋል ማለት ነው። አንተ መምህር አይደለ? ከዚህ አስቀድሞ ኦሪትን ታውቅ የለ? ብሉይን ታውቅ የለ? እንዴት ላይረዳህ ይችላል? ይለዋል ማለት ነው። በዚህ የሶስተኛው ኒቆዲሞስ ህይወት ይጀምርና ያድጋል ማለት ነው። ኒቆዲሞስ ያው የክርስቶስ መሰቀል ከመሆኑ አስቀድሞ በዚህ ተቻለው መጠን በእልቅና ወይም በአለቅነቱ ወይም በተደማጭነቱ፣ በሰሚነቱ፣ በተሰሚነቱ የሚችለውን ያደርጋል። እሱ ምንድን ነው? ህግን እንዲያዩ ይጋብዛቸው ነበር። እንደው ዝም ብሎ ስቅሎ የሚለውን ዝም ብሎ ወልደ ዮሴፍ የሚለውን ራሱን ከእግዚአብሔር ጋር ያስተካክላል የሚለውን ትችት በእውቀቱ አለቅነት እንዲያዩት እንዲያገናዝቡ ወደ ቤታቸው ገብተው እንዲመራመሩበት ሁሉ ይመራቸው ነበር። ኒቆዲሞስ የሚችለው አንዱ ይሄ ነው። በእውቀቱ መከላከል ነው። በእውቀቱ ተከላክሏል፣ ለጌታ በሚችለው ማለት ነው። ካመነበት በኋላ ተከላክሏል። ከዚያም ሊቁ ቅዱስ ሄሬኒዮስ ነው አ እን ከተሰቀለ በኋላ መገነዙ፣ መቅበሩ የተሰጠው ለሱ ነው። የጽውረ ተርእየ ለተወዲዮ ውስተ መቃብር እንዘ ውእቱ ይመል ኩሎ በሁሉም ወልቶ ሳለ ግን በሁለት ሰዎች እጆች ነው ተይዞ የታየውና አንዱ ኒቆዲሞስ ነው። በቀን የተማሩ ሐዋርያት ተበትነዋል የሉ በሌሊት የተማረው ኒቆዲሞስ ነው እዚያ የነበረው። ለምንሆ ሄዶ በጊዜው አስፈሪ ነው የነበረው ምክንያቱም የተሰቀለበት መንገድ ራሱን በጣም ብዙ የኃጢአት ዝርዝሮች ተዘርዝረውበት ሀጥ ተብሎ ሰዎች ተሰብስበው ከላይ እስከታች ይሁን ተብሎ ሽፍታ ጭምር ተፈትቶ ነው የተሰቀለው እና የዚህን በርኑንም ሄዶ መጠየቅ ምን ያህል ይሄ ኒቆዲሞስ ምን ያህል እምነት እንደነበረው ወደ መጨረሻ አካባቢ ያሳያል ማለት ነው። ያሳያል የገነዘ እሱ ነው፣ የቀበረም እሱ ነው። ያው ሁሌም የሚባል ስለሆነ ማለት ነው። በሌሊት ሂዶ ይሰግዳል። ሊቁ ቅዱስ ያሬድ እንደተናገሩት በሌሊት የያዘ ወይም የጠየቀው ጥያቄ ወደ ብርሃን ነው ያመጣው፣ ወደ ብርሃን ነው። ሰው ከኒቆዲሞስ በመንፈሳዊ ህይወት ተወልዶ መቅረት ሳይሆን ተወልዶ ማደግን በየጥቂቱ ማደግ በመንፈሳዊ ህይወቱ ከተወለደ በኋላ ህፃን ሆኖ አለመቅረት። በዚያ ላይ አለው እውቀት ባለው ሀብት ባለው ስልጣን እንግዲህ በእኛ ዘመን ቤተክርስቲያን ማለት ነው ቤተክርስቲያን ማለት ነው። እና በእውቀቱ መቆም እንደ ኒቆዲሞስ በያለበት ቦታ ማለት ነው እሱ የመንፈሳዊ እድገቱን ያሳያል። ለቤተክርስቲያን ብቻ ሳይሆን ራሱ ጭምር የቤተክርስቲያን ብሂል ነፍሰ ክርስቲያን ብሂል ነው። ቤተክርስቲያን ማለት አንድ የክርስቲያን ሰውነት ቤተክርስቲያን ይባላል። ለራሱ ጭምር የክርስቶሳዊ አድርጎ ራሱን በእውቀቱ መስክሮ በስልጣኑ ይዞ በሀብቱም ረድቶ ራሱን ጭምር ክርስቲያን አድርጎ ማቆየት የኒቆዲሞስ ይሄ ፍጹም የሆነበት ህይወቱ ላይ የምንወስደው የምንማረው ነው ማለት ነው። በተለያየ መንገድ ያው ሀገር ሲኖር ስልጣን፣ ሀብት ይኖራል የተለያዩ ነገር እንዳለ ግን እንደ ኒቆዲሞስ እንደ ኒቆዲሞስ ሰዎች ቢሰበሰቡ ልክ እንደ ዘመኑ ቤተክርስቲያን የምትጠላበት ሂደት ሁሉ በክርስቶስ ጊዜ የተደረገው ነው። ዕለተ ዓርፍ የምንለው ነው እና እሱን ሁሉ ተቋቁሞ ኒቆዲሞስ ለክርስቶስን በርኑን እስከ መለመን ሽቱ ቀብቶ ገንዞ እስከ መቅበር ያደረሰው እውቀቱም ሳይገድበው ወይም ደግሞ ይሄ ስልጣኑም ሳይከለክለው ሀብቱም ሳይከለክለው ነው እና ከኒቆዲሞስ ምእመናን ወይም ጠቅላላ ሕዝበ ክርስቲያን ይህንን ብንማር ተወልዶ መቅረቱን ሳይሆን ማደጉን፣ በመንፈሳዊ ህይወት ማደጉን፣ በየጥቂቱ ማደጉን፣ በትክክልም ደግሞ ለፍጹምነት መድረሱን ብንወስድ ብንማር በጎ ነው፣ ይበጃል። ላለው ኒቆዲሞስ አለቃ ሁኖ ሳለ በእውቀቱም በሀብቱም ባለቅነቱም ይህንን አድርጓዋል፣ ማለት ነው። እሺ በጣም ጥሩ። የተለየ አይደለም። ያው እስካሁን ሳምንቱም የኒቆዲሞስ ሳምንት እንደመሆኑ ከተነጋገርነው ውስጥ ማንሳት ወይም ያስተላልፍኩትን መድገም ነው። ኒቆዲሞስን ከመነሻው እስከ መደረሻው ማየት ለአንድ ክርስትና ሕይወት በቂ ነው ብዬ አስባለሁ። በትክክል ማየት ማለት ነው። ጥያቄ በመሰለው ነገር መጠየቅ፣ መረዳት፣ የሚመለከታቸው ሰው ላይ መድረስ ኒቆዲሞስን ማየት ማለት ነው። ከዚያ በድንግዝግዝም ቢሆን አለመቅረት ነው። አንዳንድ ጊዜ ሹመቱም ሽልማቱም፣ ስልጣኑም፣ እውቀቱም ድንግዝግዝ ይሆናል። ከቤት የሚያስቀር የማያስጠይቅ ጨርሼዋለሁ፣ አውቄዋለሁ የሚያሰኝ ሊሆን ይችላል። ወይም ደግሞ ማጣትም እንደሌለ አድርጎ የሚያሳይ ድንግዝግዝ ሊሆን ይችላል። ይሄ ስልጣንም ሲኖር ያው ሁሉንም እውቀትም ጭምር እንዳለ አድርጎ የሚያስቆጥር ይሆናል። ይሄ ድንግዝግዝ ነው። በሌሊቱም፣ በጨለማው፣ በድንግዝግዙም ቢሆን ወደ ክርስቶስ መምጣት ወደ ቤተክርስቲያን መምጣት መጠየቅ በየጥቂቱ ማደግ መሻሻል ይኖርብናል። በዚህ ሳምንት የእሱ ተልእኮ ቢኖረን፣ በሚቀጥለው ሳምንት ደግሞ ሰው እንደዚህ ተፈውሶ ወደ ክርስቶስ ሲመጣ መድኃኒቱ ሳና የሚባለው ይታሰባል። ከዚያም መድኃኒቱ ክርስቶስን የሚቀበልና ትንሳኤን ይነሳል ማለት ነው እና በዚህ ሳምንት በተለየ መንገድ የየራሳችን ሁላችንም የየራሳችን ኒቆዲሞሶች ብንሆን እንዳንድ ቤተ ክርስቲያን ልጅ አሳስባለሁ፣ ላለሁ ማለት ነው። ጨርሻለሁ። እግዚአብሔር ያክብርልኝ።